በሰማ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አቤቱ ቅዱስ አምላካችን እግዚአብሔር ሆይ በህይወት ስለጠበከን በጤና ስላቆየህን ደግሞ ለዚህ ቀን ስላደረስከን ክብርና ምስጋና ለአንተ ይሁን። መልአከ ብርሃናት ምህርና ውሰና ነጋ ይባላለው የመሪ ምስራቅ ፀሐይ ቅድስት ስላሴ ቤተክርስቲያን አስተዳዳሪ ነው። በመሪ ምስራቅ ፀሐይ ቅድስት ስላሴ ቤተክርስቲያን እንደሚታወቀው በተደጋጋሚ በአመት ሶስት ጊዜ ልዩ ልዩ ጉባኤዎች ይከናወናሉ። በዚህም የመጀመሪያው ታይሳስ ሲሆን ሁለተኛው መጋቢት ላይ አብይ ጾም ላይ ነው። አሁን የዚህ አመት ጉባኤ መጨረሻ የሶስት ቀን ጉባኤ ከሰኔ ስድስት እስከ ሰኔ ስምንት ሁለት ሺ አስራ ሰባት ዓመተ ምህረት በልዩ መልክ ተዘጋጅቷል። ይሄ ጉባኤ እንግዲህ ጽዋና ቦ ሊቃነ ጳጳሳት ተገኝተው መልእክት ያስተላልፉበታል። ወንጌል ያስተምሩበታል። የታወቁ የቤተ ክርስቲያናችን ሊቃውንት መምህራን ተገኝተው ለህዝበ ክርስቲያኑ ለተጨነቀው ያረጋጋሉ፣ ላዘነው ያጽናናሉ። በተለያየ ፈተና ውስጥ ያለውን ህዝብ በሚገባ የእግዚአብሔርን ቃል መልእክት በማስተላለፍ ያጽናናሉ። እንዲሁም ደግሞ ዘማሪያን ዘማሪያት፣ በከተማችን የሚታወቁት አገልጋዮች በሙሉ የሚገኙበት ጉባኤ ነው። በዚህ በዚህ ጉባኤ ላይ እንግዲህ ህዝበ ክርስቲያኑ ከግራም ከቀኝም ከቅርብም ከሩቅም ተገኝቶ ለነፍሱ እረፍት ለህይወቱ ድነት የሚሆነውን የእግዚአብሔርን ቃል እንዲሰማ መልእክታችን እናስተላልፋለን። ምክንያቱም በዚህ ዘመን ከእግዚአብሔር ቃል ውጭ የሚያሳርፍ ምንም በምድር ላይ ያለውን ነገር ሁሉ አይተነዋል፣ ብዙ ነገርም ብለናል። ይህ ሁሉ ግን የሚያሳርፈን ሆኖ አልተገኘም። ትክክለኛው ማረፊያው ማሳርፈ አምላክህ እግዚአብሔርን የነኝ ያለው እግዚአብሔር ስለሆነ በዚህ ቃል ሁሉም የከተማችን ህዝብ ተገኝቶ እንዲያርፍ የቤተክርስቲያናችን መልእክት ነው። ቤተክርስቲያን እንግዲህ ሌላ አላማ የላትም። አላማ ወንጌል ክርስቶስ የሰበከውን ወንጌል ነው የምትሰብከው ቤተክርስቲያን ናቸው። በተለይ በዚህ ወቅት ደግሞ እንግዲህ ስለ መንፈስ ቅዱስ መውረድ ስለ ጌታ እርገት የሚነገርበት የአዋጅ ሰሞን ስለሆነ በዚህ ይህን ታሳቢ ተደርጎ የተዘጋጀ ስለሆነ ቀኑ ጥሩ ነው። ከአርብ ጀምሮ እስከ እሁድ ነው። አርብ ማታ፣ ቅዳሜ ማታ፣ እሁድ ማታ ልዩ ጉባኤ ነው የሚኖረው። እንዲሁም ቅዳሜ ወርሃዊ ወይ ስላሴ በዓል ነው በጠዋቱ። እንዲሁም እሑድ የመጨረሻው ጉባኤም ጠዋትን ጨምሮ ብፁዓን አበው ሊቃነ ጳጳሳት ይገኛሉ። ህዝበ ክርስቲያኑ በዚሁ ደብር አስቀድሶ ከአባቶች በረከት እንዲያገኝ፣ ቃሉን እንዲሰማ እንዲሁም በአሁኑ ሰዓት በሁለት ዓመት ውስጥ እዚህ የደረሰውን ህንፃ ቤተ ክርስቲያን እንዲጎበኝ እንዲያይና እንዲሁም ህንፃ ቤተ ክርስቲያንን የሚሰራው ይሄው ህዝበ ክርስቲያን ስለሆነ ከሌላ ምንም አይነት ፈንድ ቤተ ክርስቲያን ስለማትፈልግም ጭምር ቤተ ክርስቲያኗ ልጆቿ እንዲሰሯት ዛሬም ጥሪዋን ታስተላልፋለች እና ይህን የሚሰራውን ህንፃ ቤተ ክርስቲያንም እንድትጎበኙ እጃችሁንም እንድትዘረጉ የቤተ ክርስቲያናችን መልእክት ነው። መቼም የእግዚአብሔር ልጆች ደጋግሞ በዚህ ቤተ ክርስቲያን ላይ ጉባኤ ሲዘጋጅ ሰምታችኋል፣ መልእክቶቹ ደርሰዋችኋል። አሁንም የዚህን ዓመት መጨረሻ ጉባኤ ሳትለዩ በሚገባ እንድትከታተሉ መልእክታችን ነው። እግዚአብሔር ከእናንተ ጋር ይሁን፣ እግዚአብሔር በረከቱን ያድላችሁ። እንዲሁም ደግሞ በእነዚሁ ሚዲያዎቻችን በዓለም ደረጃ ሆናችሁ የምትከታተሉ ምህመናንም ከአርብ ጀምሮ እስከ እሁድ የሚከናወነውን መርሃ ግብር በሙሉ እንድትከታተሉ፣ እንዲሁም እንድታግዙም ጭምር። መቼም ጉባኤ ሲዘጋጅ ብዙ ነገር አለው። ለዚህ ጉባኤ ድንኳን በመከራየት ወንበር በመከራየት ልዩ ልዩ ነገሮችን በማገዝ እንድትሳተፉም መልእክታችንን እናስተላልፋለን እግዚአብሔር ከሁላችን ጋር ይሁን እግዚአብሔር ይባርከን ጉባኤያችን እግዚአብሔር መንፈስ ቅዱስ ይምራልን አሜን